እና እኔ ለሌሎች ፖሊስ ሳንቶ እንደምትወጪ ምስሉ ነው የምለው ስለ ክርስቶስ ጭራሽ ነው እንደ ሰምታችሁ ማታውቁ ምናምን እያለን አይደለም። ስለ ክርስቶስ ጭራሹን አልሰማችሁም ሳይሆን ግን አንዳንድ ስታቶች ይኖራሉ። እና ይሄ ሙላት ወደሆነው ሆነው ይህ ነገር ያለው በኤርስያን ውስጥ ስለሆነ ቤተክርስቲያን የክርስቶስ ሙላቱ ናት ስለተባለችም ወደ ሷን ወደ ጌታ ኤርስያን ነው የምንለው እና ይህንን ነገር ነው ያገኘው እና አሁን ትራክ ውስጥ ስላለን። በቃ አንተሞ ከኛ አሁን ቅድም ስትል ነበር። ይህማ ትክክል ነው። የቅዱስ ቁርባኑ ነገር በተለይ ለእኔ ብቻ ረማዳ ለክርስቲያኖች ስትል ነበር ሁላችንም። እና ትክክል ነው። ሁላችንም አንድ ትራክ ውስጥ ገብተናል። አሁን የተጠመቀን ሁላችን ትራክ ውስጥ ነን። የሩጫ ልክ የሩጫ ትራክ ውስጥ እንደገባን እና ስለዚ አሁን ተለቀናል። መሮጥ ነው አሁን ያለብን እዛ ትራክ ውስጥ ሆነ አንዳንዱ ቀስ እያለ የሚሮጥ ይኖራል። አንዳንዱ በሚገርም ፍጥነት ሊሮጥ ይችላል። ችግር የለም። እግዚአብሔር ለምን ቀስ ብላችሁ ሮጣችሁ አይለንም። በነገራችን ላይ ማለት ለምን ብዙ አላፈራችሁም መቶ ለምን አላፈራችሁም ብሎ እንደዛ አይደለም የሚለን። የምናፈራው ፍሬ ሊለያይ ይችላል። ጋይዝ ሰላሳም፣ ስልሳም መቶ ማድረል መጽሐፍም የሚለው ጌታችን ስም እንደዛ ነገረን። አንዳንዶች የእግዚአብሔርን ጸጋ ተጠቅመው በደንብ አድርገው መቶም ሊያ ሊያፈሩ ይችላሉ። አንዳንዶች ደግሞ አንዳንዶቻችን ደግሞ ሰላሳም፣ አንዳንዶችም ሰልሳም ሊያፈሩ ይችላሉ። ግን እግዜር ከኛ የሚፈልገው ምንድን ነው ከተባለ በእግዚአብሔር ታምነን በተጨበልነው ጸጋ እየተመራ ጥቂትም ቢሆን እንድናፈራ። ከዚህ ቀደም ሁሌ የምንማማረው ይሄንን ነው። ትንሽ እንኳን ለማፍራት መነሳሳት፣ በቃ ምናምን አለቀ። እሷን እያየ እግዚአብሔር ደግሞ አብዝቶ ያጠራናል። አብዝተን እንድናፈራ እሱ ያጠራናል። አብዝተን እንድናፈራና ጥሩ ነው። በቃ እሱን ነው ዋናው ነገር መያዝ እንጂ፣ ከዛ ውጪ አሁን ወደ ኦርቶዶክስ ኤርስያን ገብቻ አለው ጭንቀት መጣ ጉድ ፈላ ምናምን እንደዛ የሚባል ነገር የለም። ላይፍ ይቀጥላል። ግን ላይፍ ሲቀጥል ግን ከክርስቶስ ጋር መሆን አለበት ነው። በጣም ከክርስቶስ ጋር አታጅመንት ይፈልጋል። ጥብቅ ማለት ከክርስቶስ ጋር እሱ በጣም ያስፈልጋል። እሱ ላይ ነው በደንብ መሰራት ያለበት። ከዛ ውጭ ሁሌም ቢሆን በቃ ቅዳሴ አለ መቅረት። እኔ ለቅዳሴ ትልቅ ቦታ ያለው ሰው እኔ አስተውላችሁ ከሆነ ይቅርታ፣ ያው እንደዚህ ና አይባልም በዚህ በዚህ ፕሮግራም ላይ ግን እኔ ሰው ከኦርቶዶክስ ቤተክርስቲያን ከወጣ በ የሚኖረው ችግር ብዬ የማስበው ማለት ነው፣ በቃ ያ ሰው ሲጀመር የቅዱስ ቁርባን እየቆረበ አይኖርም ነበር ማለት ነው ከእግዚአብሔር ጋር ያለው ግንኙ ከክርስቶስ ጋር ያለው ግንኙነት በጣም አደገኛ ነው እንደዛ ነው ማለት ነው ኢቨን አገልግሎት ላይ ያሉ ሰዎች ቢሆኑ ራሱ ማለት ነው አንዳንዱ በጣም አንዳንዶቻችን በጣም በኃጢአት ንርቀውና ክርስቶስን ከዛ ለሰይጣኑም ለምንም ለምኑ ተጋራጭ ይሆናል አንዳንዶቻችን ኢቨን የምናየ- አንዳንዶች ደግሞ የሚያገለግሉ ቢሆኑ ራሱ ቃሉን ወጥተው ይናገራሉ ይናገራሉ ይናገራሉ ግን ከቅዱስ ሚስጥር ሙሉ በሙሉ እያደናቁ ይሆን ተነሳዊ ህይወት ከቅዱስ ሚስጥር ማ የራቁ ይሆናሉ። እና እንደነዚህ አይነት ሰዎች በቀላሉ ሊጠቁ ይችላሉ። እንደነዚህ አይነት ነገሮች እና ሰው ከክርስትና የሚወጣው ከክርስትና የሚወጣው ኢየሱስ ጋር ያለው ይህ መጣበቁ እሱ የላላ እኮ የሚላለው ደግሞ ከቅዱስ ሚስጥር ከራቀ ነው። አንዳንዴ የተጣበቀን ከክርስቶስ ጋር እየመሰለን ራሱ ከቅዱስ ቁርባን ከራቀን፣ ግን በቃ ኔ አይሆን አይቻል ከክርስቶስ ጋር ያለን ግንኙነት በዛ ደረጃ ጠንካራ አይሆንም። ስለዛ ከክርስቶስ ጋር ሲጀመር ግንኙነታችን ጠንካራ ካልሆነ በቃ እና ጥንቃቄ የሚፈልገው እሱ ነው። በጣም እውቀት ኖሮ አንዳንድ ሰው ፍልስፍና ይሆንበታል በቴዎሎጂ ራሱ ፍልስፍና ብቻ ነው የሚሆንበት እውቀት ብቻ ከሆነ ፍልስፍና ነው። ግን ቴዎሎጂ ቴዎሎጂ ህይወትም ጭምር ስለሆነ ማለት ነው። እና በቅዱስ ቁርባን ከቅዳሴ ምናምን በ ለሱ ትልቅ ቦታ ይኖር ለውጭ በቃ ጸዴ ነው። ሌላው ነገር ምናምን ትበር ምናምን ቢሆን ጽድቅንተራ አለቀ ምን አባቱ ስና ሌላው መሳቅ መጫወት ምናምን ያለ ነው። አዎ እንደዛ ነው ምናምን። አይዞህ በርታ፣ እግዚአብሔር ደግሞ ይረዳል። እግዚአብሔር ካስጀመረ ይዚ ያስፈጽመናል። እኛ ክፍትን ሙለሰ እንጂ እግዚአብሔር ያስፈጽመናል። እና ያስጀመረ እግዚአብሔር ያስፈጽም። የክርስቶስን ፍቅር በልብ ውስጥ በደንብ አድርጎ አሁን የሚያስሰው ለቅዱሳኑ፣ ለኢርስያን ያለህን ፍቅር እግዚአብሔር በደንብ አድርጎ ይጨምርልን። በጣም ደስ ይላል። ለራስ ስጸል ደግሞ ለሌሎቻቸው ልመጸል የናተሳ እንደዛ ነው ክርስትና አኑ ለአኑ እንደዛ ባደረግ ቁጥር ደግሞ ጣሙን እያጣጣብህ እኮ ትሄዳለህ። ፈለጋትናቶስ ያለበት ቦታ አይመችም ይመስለኛል። እንዴት እንደሆነ አላገብም። ሶስት የአራት ጊዜ ነው የገባው። ያው ኔትወርክ ምናምንም አንደርስታንድ አርጉ ሲሆነ ወንድሞች፣ አንደርስታንድ አርጉ እንደምጠመቅ ወይ ሶሪ፣ እኔ መልክ ወይ ነው።